ዋሊክ አስሰላም ወረሕመቱላሂ ወበረካቱ። አሚና፣ የእንኳን ሰላም መጣሽ ልጆች ከምግባት በገፋም ነው

በበሩ እንኳት ተገቢ ማለት ነው እንዴት ነው ዶላር ሊቆጥር ይችላል ሳዲያ ፊ ማለት ነው የበረሃ በር ላይክ እንዴት ነሽ አልহামዱሊላህ እንዴት ነሽ አንቺ ነሽ ቅድም ቤትሽ መቼ ማለት ነው በመጣ መቶ ሰማንያ የምናምን ሰው አለ ላይክ አድርገ ወጣል! ወጣ አረ ሁላ ሰው ያለን ምን አረጋለሁ ብዬ ማለት ነው። የብሬ ነው መቶ ሰማንያ ምናምን ሰው አለው። ከዛ ዝም ብዬ ላይክ አድርጌሽ አንድ ሶስት ደቂቃ ቆየውና ወጣው! ወረባቦ ሚዲያ አለይክ ሰላም ወረመቱላ በረካቱ፣ እንዴት ነሽ አለውልሽ። የበራዋይን ቆንጆ እንኳን ሰላም መጣሽ። ከላይክ አዩሻዬ እንዴት ነሽ ኔ ወድ ዛሬ ላይ ብገብቼ አምቢያላይ 180 የምር የመቶ ሰማኒያ ሰው አይቼ ማለት ነው። ቤትሽ ማች ቅድም አላየሁም። አረወክሽ የት ተኝተሽ ነበር እንዴ? አማን ነው ደግ ነው የምር። ማች ነበር ቃናይ ማለት ነው። ኮሜንት አልጻፍኩም። ኪ ኪ ኪ አይቼሽ ማለት ነው። ከዛ ላይ የምሬ ነው እና ሸመካን አሰቃየኝ። እስካሁን ያ ረቢ አስር ደቂቃ ምንኛ ከገባው ዙሮ ዙሮ ዙሮ አናቴና ሮለ ነበር። አረ የለሽ ምንጂ የምር ማጥቼ ማለት ነው። መቶ ሰማንያ ሰው ደርሰው ከዛ ላይ ከረኩላ አንድ ሶስት ደቂቃ ደቂቀ ዝም ብዬ ትንሽ አይቼ ዝም ብዬ ወጣሁ። ይሸርትልኛ አሁን ላይ አይዋ ሰዓትሽ ማሞልቻለሁ፣ ብለሽ የለም። እንደ ችግሩ ቀን እየቀጠረሽ ነው መሰለኝ እንጂ እና ብሽሪ ያለ ትግስት እንስጥሽ፣ ይቱፋታይ ነው ሰዓት እንደሞላው አውቆ፣ ለበፊትም እኮ ያው እየመጡ ነበር። እና ይቀበልሻል፣ ብሽሪ ይቀበልሻል፣ ኢንሻአላህ ቢኢዝኒላህ።

አማራ ሲማ ላይቭ ነሽ መስሎኛል፣ ግን ስልኬ ተበላሸ። ታቆ ምን ዘይርሻል ቪዲዮሽ ላይ ቸርሻል፣ ቅድም ይበቃሻል። የምር ስልኬ ልጁ ያኛውን ስልኬን ውሃ ያኛው መቶ ምናምን ሰብስክራይብ ያለው ምዞርበትን ልጁ ውሃ ውስጥ አስገባብኝ። በዚህኛው ስልኬ ደግሞ አዲስ ስልክ ገዝቼ ነበር ግን እንትኔን ያስተላለፍኩበትን ዋና ብቻ ነው የከፈትኩበት። ቤትቡን ማለት ነው፣ አራት ዙር በህግ አምላክ ሳዕድዬ ዋለይክ ሰላም ረመቱላ በረካቱ በላይከ መሰግናሉ። አድራ ወ ወይ ሳዕድዬ እንኳን ሰላም መጣሽ። ኔወድ አህለን ዙዙ እያለው ገረሽ እና ያው ስልኪ አንድ ነው ማለት ይቻላል። ምክንያቱም በዚህም በዚህም በአንድ አካውንት መዞር አይቻልም። ኧረ ተው አትዞር ተው ተው ተው ተው ተው